ጤና ይስጥልኝ እንደምን ዋላችሁ። ከብዛነትና የዳሴ ድምጽ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰባት ሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎች የሀገር ሉዓላዊነትን ለማስከበር ጥንታዊ አርበኞች ያደረጉትን ተጋድሎ በማሰብ ወጣቱ ትውልድ አገሪቱ የጀመረችውን የእድገት ጉዞ በማስቀጠል እንደሚገባው ተገለጸ። የኢትዮጵያ ኤሌክትሪክ ኃይል በአዲስ አበባ አዲስ ለሚገነቡ የመኖሪያና የኢንዱስትሪ ፓርክ መንደሮች የሚውል የኃይል ማስተላለፊያ መስመሮችና ማከፋፈያ ጣቢያ ግንባታ ስምምነት ተፈራረመ። ከዜናዎቹ ጋር አንተነደምሰው ነኝ። ወደ ቀዳሚው ዜና አልፋለሁ። የሀገር ለዋላዊነትን ለማስከበር ጥንታዊ አርበኞች ያደረጉትን ተጋድሎ በማሰብ ወጣቱ ትውልድ አገሪቱ የጀመረችውን የእድገት ጉዞ ማስቀጠል እንደሚገባው ተገለጸ። ሰባ አምስተኛው ዓመት የአርበኞች የአልማዝ ኢዮቤልዩ በዓልን አስመልክቶ የበዓል ሲምፖዚየም ተከፍቷል። ዳዊት ጣሰው በ1933 ዓ ም በኢትዮጵያ ላይ ሰፍሮ የነበረው የፋሽስት ጣሊያን ጦር የተደመሰሰበትና በጊዜው የአርበኝነት ትግሉን ለማቀጣጠል ያመች ዘንድ የጥንታዊት ኢትዮጵያ አርበኞች ማህበር የተመሰረተበትን ቀን አስመልክቶ ነው የ75ኛ ዓመት የአርበኞች ቀን የአልማዝ ኢዮቤልዩ በዓል በይፋ መከበር የጀመረው። የማህበሩ ፕሬዝዳንት ልጅ ዳንኤል ጆቴ መስፍን በዓሉን አስመልክቶ የተዘጋጀው ሲምፖዚየም ኢትዮጵያን ከነማንነቷ ለማቆየት የተከፈለውን መስዋዕትነት የሚዘክርና የአሁኑ ትውልድም ስለ ኋላ የአገሪቱ ታሪክ ግንዛ ዛቤ እንዲኖረው መንገድ የከፈተ ነው ብለዋል። የዚህ የሲምፖዚየሙ ዋና ዓላማ ለአዲሱ ትውልድ አርበኝነት ምን እንደሆነ አገር ምን እንደሆነ፣ ሰላም ምን እንደሆነ አብስረን ለትውልዱ የምናስተላልፍበት ነው ብለን እናምናለን። አርበኝነት በጦር ሜዳ ብቻ አይደለም ያሉት ልጅ ዳንኤል የአርበኝነት ትርጉም የውጭ ወራሪ ወደ አገሪቱ ድንበር እንዳይገባ በመከልከል ብቻ የሚወሰን አይደለም ሲሉም ገልጸዋል። ለአገሩ የሚቆረቆር ለሰላም የሚሞት አጠገቡ ያለውን ደካማ ሰው አንስቶ መሄድ የሚችል ጠረፍና ደንበሩ ሲነካ የሚያንቀጠቅጠው አካኪ ዘራፍ ብሎ ደግሞ የሚከላከለው በሙሉ አርበኛ ነው። የባህልና ቱሪዝም ሚኒስትር ኢንጂነር አይሻ መሀመድ እንደሚገልጹት ደግሞ የአገሪቱን ሉዓላዊነት ለማስከበር የተፈጸሙትን የአርበኝነት ድርጊቶች በማሰብ የአሁኑ ትውልድም ኢትዮጵያ ያዘችው የለውጥ ሂደት አሻራውን ማሳረፍ አለበት። የቀደምት ኢትዮጵያውያን ጀግኖች ነጻነት የማስከበር አኩሪ ታሪካችን በልማት አርበኝነት ታሪክ ተደግሞ አገራችንን ከድህነት ታሪኳ በማላቀቅ በተሻለ የእድገት ማማ ላይ የምትደርስበትን የልማት አርበኝነት ታሪክ ደግመን ማሳየት ይጠበቅብናል። በሲምፖዚየሙ አርበኞቹን ለትግል በማነሳሳትና ለድልም እንዲበቁ በማስቻሉ ረገድ ጥንታዊ ሙዚቃዎች፣ ስነ ቃሎችና ስዕላዊ ትሩፋቶች የነበራቸውን ሚና የሚያስዳስሱ ጥናቶች ቀርበዋል። ከሲምፖዚየሙ በተጨማሪም ከሰባ አምስት ዓመታት በፊት የሕይወትና የአካል መስዋዕት የተከፈለበትን ትግል ከዳር እንዲደርስና የፋሽስትን ጦር ለመደምሰስ የጥንት አርበኞች የተጠቀሙባቸው ጥንት የጦር መሳሪያዎች እንዲሁም በአርበኝነት ላይ የተሳተፉት ሀገሮች ፎቶ ብሎም መሰል እውነቶችን የሚዘክሩ ታሪካዊ ጽሁፎችን የሚያሳያው ደረይ ተከፍቷል። ለአሁኗ ኢትዮጵያ ጥንት የተከፈሉ መስዋዕትነትን የሚዘክሩ ዝግጅቶች መከናወናቸው እንዳስደሰታቸው ተሳታፊ አርበኞች ገልጸዋል። ዛሬ እንደዚህ ማክበራችን እኛ ድላችን ነው፣ ድላችንን የሚያስታውስ ነው። አሁን ጎበዝ ሆኖ መስራት አለበት። ወጣቱ ተጦርነት ወደ ስራ መሰማራት አለበት። አሁን ጦርነት የለብንም። ጦርነት የለም። ፎይ ብለን ተኝተን እናድራለን፣ በልተን እናድራለን። ስለዚህ አሁን ደግሞ የበለጠ ወጣቱ ከኛ ጦርነት የበለጠ መታገል ያለበት ድህነትን ነው። በትግራይ ክልል ባለፉት ዘጠኝ ወራት 14 ቢሊዮን ብር ካፒታል ያላቸው ፕሮጀክቶች የኢንቨስትመንት ፍቃድ ተሰጥቷቸዋል። በክልሉ ካለፉት ስምንት ዓመታት ወዲህ የኢንቨስትመንት ፍሰቱ ደግሞ በከፍተኛ መጠን ጨምሯል። ሰላም ሙሉጌታ ዝርዝራለሁ። አመሰግናለሁ። ከ1985 ጀምሮ እስካሁን ባሉት ጊዜያት በትግራይ ክልል በአጠቃላይ ያለው የኢንቨስትመንት መጠን እያደገ ነው የመጣው። የሀገር ውስጥና የውጭ ባለሀብቶች ተሳትፎ እንዲሁ ማለት ነው በካፒታል በሚያስመዘግቡት የፕሮጀክቶች ብዛት፣ እንዲሁም ደግሞ በስራ እድል ፈጠራ ያለው ቁጥር ከጊዜ ወደ ጊዜ እየጨመረ ነው የመጣው። ይበልጥ ባለፉት ስምንት ዓመታት ደግሞ የእድገቱ መጠን እጅጉን ጎልብቷል። ለዚህ ደግሞ አብይ ምክንያት ተደርገው የሚወሰዱት በክልሉ ያለው አስተማማኝ ሰላም፣ የመሰረተ ልማትና የማህበራዊ ተቋማት እድገት፣ እንዲሁም ደግሞ የኢንቨስትመንት ፍቃድ አሰጣጥ የመሳሰሉት ምክንያቶች ለእድገቱ በአብይ ምክንያትነት ይጠቀሳሉ። ከክልሉ ኢንቨስትመንት ማስፋፊያ የስራ ሂደት ያገኘናቸውን መረጃዎች ለመመልከት ያህል ከፕሮጀክቶች ብዛት አንፃር ከ1997 እስከ 2000 ባለው ጊዜ ወደ 929 ያህል ፕሮጀክቶች ነበሩ በዚህ ክልል ተመዝግበው የነበረው። ከ2005 ከ2008 ያለውን ደግሞ ስንመለከት ወደ 3826 መድረሳቸውን ነው መረጃው የሚያሳየን። ከካፒታል አንፃርም ያለውን ነገር ስንመለከት ከ1997 እስከ 2000 ባለው ጊዜ ውስጥ በአጠቃላይ 7.9 ቢሊዮን ብር ያስመዘገቡ ባለሀብቶች ናቸው ኢንቨስትመንት ፍቃድ የወሰዱት ከ 2008 ባለው ጊዜ ደግሞ ወደ 45.5 ቢሊዮን ብር ማደጉን ነው እንግዲህ መረጃው የሚያሳየን። በተጨማሪም ከስራ እድል ፈጠራ አንጻር ያለውን እንዲሁ ስንመለከት ከ1997 እስከ 2000 ባለው ጊዜ ውስጥ 167487 ያህል ዜጎች በዚህ መስክ የስራ እድል አግኝተዋል። ከ2005 እስከ 2008 ያለውን ስንመለከት ደግሞ ወደ 203132 ያህል ዜጎች የስራ እድል ማግኘታቸውን ነው የክልሉ የኢንቨስትመንት ማስፋፊያ የስራ ሂደት ያደረሰን መረጃ የሚያመለክተው። እኛ በመቀለ በከፈትነው ስቱዲዮ መነሻነት በተለያዩ የክልሉ አካባቢዎች ያሉ የኢንቨስትመንት እንቅስቃሴዎችን ለመመልከት ሞክረን ነበረ። ለዛሬው ሁለት ማኒፋክቸሪንግ ላይ የተሰማሩ ኢንዱስትሪዎችን ጎብኝተናል ወይም ለመመልከት ችለናል። ሰማያታ በመሰረቱ ሲቋቋም ትግራይ ውስጥ ሰፊ ባስ የሆነ የግራናይት ክምቼ ስላለ የክምችቱን ወደ ልማቱ ለማሻገርና ጥቅም ላይ እንዲሆን ለማድረግ ነው። ቋሚ የሆኑ ወደ 166 ሰራተኞች በአሁኑ ሰዓት አሉት። የመሬት አቅርቦትም ሆነ የኃይል አቅርቦት እንዲሁም የውሃ አቅርቦት መሰረታዊ የሆኑ ለእኛ በጣም አስፈላጊ የሆኑ ነገሮች እነዛ ነበሩ። ከዛም በተጨማሪ የጉምሩክ እንግዲህ ታክስ ኤግዘምት ነው፣ ከቀረጽ ነጻ ነው ንብረቶች የምታስገባው። በዚህ የተቀላጠፈ አገልግሎት አግኝተናል ነው ምንለው። ሸቫሌዘር ኢንዱስትሪ ለአገሪቷ ያለውን ኢንዱስትሪላይዜሽን የራሱ አስተዋጽኦ እያደረገ ነው። አንደኛ እና ዋነኛውን የኤክስፖርት በማድረግ የሚያመጣውን ፎሬን ካረንሲ ነው። ባለፈው ዘጠኝ ወር ወደ 90 ሚሊዮን ብር ወይም ደግሞ 45 ሚሊዮን ዩኤስዲ ገቢ እንዲሆን አድርገዋል። 880 የሚያክሉ ቋሚ ሰራተኞች አሉት በኮንትራትም የሚሰሩ 150 የሚሆኑ አሉ። በአነስተኛና ጥቃቅን ተደራጅተው ደግሞ የሚሰሩ ወደ 120 የሚሆኑ ሰራተኞች አሉ። በመጨረሻም ባለፉት ዘጠኝ ወራት በትግራይ ክልል የኢንቨስትመንት ፕሮጀክት ፍቃድ ያገኙ 1125 ፕሮጀክቶች እንደሆኑ የክልሉ የኢንቨስትመንት ማስፋፊያ የስራ ሂደት ዋና ኃላፊ የሆኑት አቶ ጎይቶን ገብረ ኪዳን ገልጸውልናል። አጠቃላይ ካፒታላቸው ደግሞ 14 ቢሊዮን ብር ነው። ከእነዚህ ውስጥ 6.4 ቢሊዮን ብር ያህሉ በማኒፋክቸሪንግ ዘርፍ ለመሰማራት የፕሮጀክት ፍቃድ የወሰዱ ናቸው። ለሰዓቱ የነበረን ዘገባ ይህን ይመስል ነበረ። አመሰግናለሁ። የኢትዮጵያ ኤሌክትሪክ ኃይል በአዲስ አበባ አዲስ ለሚገነቡ የመኖሪያና የኢንዱስትሪ ፓርክ መንደሮች የሚውል የኃይል ማስተላለፊያ መስመሮችና ማከፋፈያ ጣቢያ ግንባታ ስምምነት ተፈራረመ። ግንባታው 347 ሚሊዮን ብር ወጪ ይደረግበታል ተብሏል። የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ለደረሰን ዘገባ ሰመረ ምሩጽ በኢንዱስትሪ ፓርኮች፣ በኮንዶሚኒየም ቤቶች፣ በሪል ስቴትና በተለያዩ ተቋማት ግንባታ እድገቷን እያሳየች ያለችው አዲስ አበባ የኤሌክትሪክ ኃይል ፍላጎቷ ከእድገቷ ጋር እየጨመረ ይገኛል። በአሁኑ ወቅት ያለውን የኤሌክትሪክ ኃይል አቅርቦት በአግባቡ ለማከፋፈል እንዲረዳም የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ከቻይናው ቲቢኤ ኩባንያ ጋር የኤሌክትሪክ ኃይል ማስተላለፊያ መስመርና ማክፋፊያ ጣቢያ ግንባታ ስምምነት ተፈራርሟል። በቦሌ ለሚ ቅሊንጦና ኮዩ አቦ አካባቢዎች የሚገነቡት ማከፋፊያና ማስተላለፊያ ጣቢያዎቹ 347 ሚሊዮን ብር ወጪ የሚደረግባቸውና በ12 ወራት የሚጠናቀቁ ናቸው። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ ፕሮጀክቱ ሲጠናቀቅ በአካባቢው ላሉ የመኖሪያ ቦታዎችና የኢንዱስትሪ ፓርኮች የኃይል አቅርቦት ጥያቄዎችን መመለስ ያስችላል ብለዋል። ይህ ፕሮጀክት በኩዩ አቦ ኩዩ ፊጬ ቂሊንጦና ና ቦሌላሚ ለሚገኙ የኢንዱስትሪ ፓርኮች የኮንዶሚኒየም ቤቶችና ሪል ስቴቶች ያለውን የኃይል አቅርቦት በማርካት በኩል ታላቅ ድርሻ ይኖረዋል። ቲቢኤ ካለው ያለፈ ልምድ በመነሳት ይህንን ፕሮጀክት በሚፈለገው ደረጃና ጊዜ እንደሚያጠናቅም እርግጠኞች ነን። ለፕሮጀክቱ ወጪ ከቻይናው ኤግዚም ባንክ 85 በመቶ የሚሆነው በብድር የሚሸፈን ሲሆን፣ ቀሪው በኢትዮጵያ መንግስት የሚሸፈን ይሆናል። ስምምነቱን የተፈራረሙት የቲቢኤ ምክትል ማናጀር ሾፊን ካምፓኒው ፕሮጀክቱን በተባለው ጊዜ በጥራት ሰርቶ እንደሚያስረክብ ተናግረዋል። ተቋማችን ይህንን ፕሮጀክት በሚፈለገው ጥራትና በተመደበለት ጊዜ እንደሚያጠናቅቅ ቃል እንገባለን። በስምምነቱ መሰረት በቂሊንጦ የ230፣ በኮዩ አቡ የ400 እና በቦሌ ለሚ የ230 ኪሎ ቮልት የኤሌክትሪክ ኃይል ማስተላለፊያ መስመርና ማከፋፈያ ጣቢያ ግንባታ የሚከናወን ይሆናል። በተጨማሪም ስምምነቱ የ26 ኪሎ ሜትር የማስተላለፊያ መስመር ግንባታን የሚያካትት ነው። ባህር ዳር ዩኒቨርሲቲ በማሪታይም ኢንጂነሪንግ የድህረ ምረቃ ፕሮግራም ያሰለጥናቸውን ተማሪዎች አስመረቀ። ዩኒቨርሲቲው በዓለም የመርከብ ላይ ንግድ ኢንዱስትሪ የኢትዮጵያውያን ድርሻ እንዲያድግ እየሰራ ነው። ፍታወቂ ወንደሰን ከባህር ዳር ዝርዝር አለው። በዓለም ቀዳሚ የንግድ መስመር ላይ ለመወዳደር ነው የባህር ዳር ዩኒቨርሲቲ የኢትዮጵያ ማሪታይም ኢንስቲትዩትን የከፈተው። እናም በጥቂት ዓመታት ብቻ ከስምንት መቶ በላይ ኢትዮጵያውያንን በተለያዩ የንግድ መርከቦች ላይ የስራ ዕድል እንዲያገኙ በር ከፍቷል። ከተለያዩ ዩኒቨርሲቲዎች በሜካኒካልና ኤሌክትሪካል ኢንጂነሪንግ የተመረቁ ተማሪዎችን በመቀበል በማሪን ኢንጂነሪንግ የድህረ ምረቃ ትምህርት ለስድስት ወራት ይሰጣል። በኢንጂነሪንግ ዋችና ኤሌክትሮቴክኒካል ኦፊሰርነት ለዘንድሮ ተመራቂዎች የስራ መመሪያ የሰጡት የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር ባይሌ ዳምጤ የዓለም ሶስት አራተኛ መጠንን በያዘው የውሃ ላይ ንግድ ተወዳዳሪ መሆን ከተመራቂዎቹ ይጠበቃል ብለዋል። ይሄ ሶስት አራተኛ የያዘ ከፍተኛ የንግድ ውድድር ገበያ ነው ገበያ ደግሞ እንደ ማንኛውም ነገር በውድድር የሚገዛ የሚገኝ እንጂ ከውድድር ውጭ ከሆነ በጎ አድራጎት ብሎ ነገር የጨዋታውን ያፈልጋል። በዚህ በጨዋታ ሕግ ውስጥ የእኛ ገበያ የመቆጣጠር አቅም እንዲጎላ የምታደርጉት እናንተ ናቸው። ስለ መርከብ ላይ ስራና ስለ ባህር ሕይወት ከሙያዊ ክህሎት በተጨማሪ እውቀት የጨበጡት ተመራቂ ተማሪዎቹ ለአለም አቀፉ የገበያ ውድድር ዝግጁ መሆናቸውን ይናገራሉ። ሀርድ ወርክ ነው ኖርማሊ ስራው ስለዚህ ሀርድሊ ማጥናት አለብን፣ ሀርድሊ መስራት አለብን። ስለዚህ እዚህ ያደረግነው ነገር እዚ ያገኘነው እውቀት በጣም ጥሩ ነው ብዬ የማስበው ከመወዳደርም በላይ ያደረገናል ብዬ ነው የማስበው። በመርከቡ ኢንዱስትሪ የመጀመሪያው እንትን ታማኝነት ነው። ሁለተኛ ነገር ደግሞ ትምህርቱ የሚፈልገው በአጭር ጊዜ ውስጥ እዛ ጋር ማወቅ ያለብን ነገር አውቃ ለሀገራችንም ሆነ ለተተኪው ለሚመጡት ትውልዶች ጥሩ ነገር ለመፍጠር የበኩሌን አስተዋጽኦ አደርጋለሁ። እኛ እንደ ጀማሪና መግቢያ የሚሆን ነገር ነው አለ። ስለዚህ አምናለሁ፣ በተሻለ መጠን በፊት ጓደኞቻችን ያለፉባቸውም እነሱም የሚያስመሰክሩ የሚያኮሩን ስለሆኑ በእርግጠኝነት የተሻለ ነገር አለን። የኢትዮጵያ ማሪታይም ኢንስቲትዩት በክፍል ውስጥና በጣና ሐይቅ ላይ በሚሰጠው ትምህርት በዓለም የመርከብ ንግድ ገበያ ተወዳዳሪ የሆኑ መርከበኞችን እያፈራ ይገኛል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ፍታወቂው እንደሰነኝ ባህር ዳር በአቋቋሙት አስተኛ ድርጅት ከባህር ትራንዚት አገልግሎት 27 ሚሊዮን ብር መዝብረዋል በሚል ወንጀል የተጠረጠሩ ዘጠኝ ግለሰቦች በቁጥጥር ስር ውለው ምርመራ ተካሂዶባቸዋል። ከዘጠኙ ተጠርጣሪዎች አንዱ በ2003 ዓ.ም 11 ዓመት ተፈርዶበት ከማረሚያ ቤት ባልታወቀ መንገድ ወጥቶ በዚህ ወንጀል ሊያዝ መቻሉን የፌዴራል ፖሊስ ኮሚሽን ለኢቢሲ አስታውቋል። ጥላውን ካሳ የፌዴራል ፖሊስ ኮሚሽን የወንጀል ምርመራ መዝገብ እንደሚያስረዳው ተጠርጣሪዎቹ መኖሪያቸውን አዲስ አበባ ያደረጉ ዘጠኝ ግለሰቦች ናቸው። ከተጠርጣሪዎቹ ደረሰ አበበ፣ ኃይለማርያም ቤጊ እና ታሪኩ አለማዩ የተሰኙት በወንጀል ድርጊቱ ከፍተኛ ተሳትፎ አድርገዋል። እንደ ምርመራ መዝገቡ እነዚህ ተጠርጣሪዎች ከአምስት በላይ በሚሆኑ ስሞች በአዲስ አበባ የተለያዩ ክፍለ ከተሞች የቀበሌ መታወቂያዎችና የባንክ ደብተሮችን በማውጣት የወንጀል ድርጊቱን መፈጸማቸውን የፖሊስ የምርመራ መዝገብ ያስረዳል። ሐሰተኛ ሰነዶችን የማዘጋጀት እውቀታቸውን በመጠቀም ከተጠርጣሪዎቹ አንዱ በሆነው በኃይለማርያም ቤጊ ስራ አስኪያጅነት ዋክ ላይ የተሰኘ ሐሰተኛ ኃላፊነቱ የተወሰነ የግል ኩባንያ ይቋቋማል። እንደ ፌዴራል ፖሊስ ኮሚሽን የምርመራ መዝገብ ደረሰ አበበ የተሰኘው ተጠርጣሪ ይህንን ሐሰተኛ ኩባንያ ለማቋቋም ዋናው ሚና ተወጥቷል። በሐሰተኛ መንገድ በተቋቋመው ዋክ ላይ ለተሰኘው ድርጅት ኢትዮጵያ ንግድ ባንክ የብርሃንና ሰላም ቅርንጫፍ የባንክ ሂሳብ በመክፈት ቼኮቹንም ይሰጠዋል። ከተጠርጣሪዎቹ በዚህ የወንጀል ድርጊት በቁጥጥር ስር ሲውል ደረሳ በቤት የተሰኘው ግለሰብ ቀደም ሲል መስፍን ኃይሌ በሚል ሀሰተኛ ስሙ በባህር ትራንዚት አገልግሎት ተቀጥሮ ይሰራ ነበርም። በዚህ መስሪያ ቤት በሚሰራበት ወቅት የመስሪያ ቤቱን የሂሳብ አካሄዶችን ከማውቁ ጋር ተያይዞ ያልተገባ ድርጊት ፈጽሟል በሚል ከስራ ተሰናብቶ እንደነበር ምርመራ ያስረዳል። በኮሚሽኑ የፋይናንስ ወንጀል ምርመራ ምክትል ዳይሬክተር በመንግስታዊ ተቋማት ላይ የሚፈጸሙ ወንጀሎች ምርመራ አስተባባሪ ዋና ኢንስፔክተር የፍሬ ማስረሻ ይኸው ግለሰብ የባህር ትራንዚት የሂሳብ አካሄዱን ቀድሞ ያውቅ ስለነበረ ሐሰተኛ ሰነድ በማዘጋጀት ከድርጅቱ ሂሳብ በዋክላ ስም በተከፈተው የሂሳብ ቋት እንዲገባ ማስደረጉን ይገልጻሉ። መስፍና ለገብሮ ወይም ድረስ አበበ የዚህን የድርጅት ሚስጥር ያውቃል። የሂሳብ አካውንቱን በተመለከተ በተለይ እዛ አካባቢው ስለሰራ ያውቃል። ስለዚህ በቀላሉ የድርጅቱ አካውንት እንዴት ወደ ግለሰቦች አካውንት ሊዞር እንደሚችል የድርጅቱን አሰራር መሰረት ያደረገ ክፍተቶችን ስላወቀ ከ ብስራት ግርማ በላይነት በሐሰተኛ ስም ወይንም ደግሞ ከኃይለ ማርያም ቤጊ ጋር ይህንን ሐሰተኛ ሰነድ በመስራት ከዚህ ድርጅት አካውንት ላይ ገንዘብ መቀነስ እንደሚቻል ተማክሮ ከጨረሰ በኋላ በጋራ የሰሩት ነው። ኃይለ ማርያም ቤጊ እና ድረስ አበባ የተባሉት ግለሰቦች ማለት ነው። ወደዚህ ዋክላ ወደተባለው ተባለው ድርጅት ከባህር ትራንዚት አገልግሎት ወጪ የተደረገ የ27 ሚሊዮን ብር ሰነዶች ያሉ መሆኑን ያመላክተናል። ፖሊስ በምርመራ ወቅት ከተጠርጣሪዎቹ እጅ ተመዘበረ ከተባሉ 27 ሚሊዮን ብር 3 ሚሊዮን የሚጠጋውን በቁጥጥር ስር ሲያውል በተጠርጣሪዎቹ ስም በባንክ ተቀማጭ የተደረጉ ብሮች መታገዳቸውም ተገልጿል። ደረሰ አበበ በእህቱ ስም በ19 ሚሊዮን ብር የቤት ግዢ የፈጸመበት ሰነድና ተሽከርካሪዎችን በቁጥጥር ስር ውሏል። እንደ ምርመራ መዝገቡ ይሄው ይኸው ደረሰ አበበ ለአባቱም ባለሁለት ደረጃ ፎቅ ህንፃ መገንባቱም ተጠቅሷል። ይህ ተጠርጣሪ በ2003 ዓ.ም በተለያዩ ወንጀሎች 11 ዓመት ጽኑ እስራት ተፈርዶበት ጊዜው ባልታወቀ መንገድ ከማረሚያ ወጥቶ በዚህኛው ወንጀል መያዙን ዋና ኢንስፔክተሩ አብራርተዋል። ከተጣለበት የ11 ዓመት ጽኑ ስርዓት አምስት ዓመታቱን እንኳን ሳያጠናቀቅ ከማረሚያ በምን ምክንያት ወጣ የሚለውም እየተጣራ ነው የሚገኘው። የኮሚሽኑ የምርመራ ቡድን በአሁን ጊዜ በዘጠኙም ተጠርጣሪዎች ላይ ምርመራ የጀመረ ሲሆን የፌዴራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎትም ለምርመራ በፈቀደው ጊዜ ውጤቱን ለመጠባበቅ ለሚያዚያ 28 2008 ዓ ም ተለዋጭ ቀጠሮ ይዟል። የፌዴራሉ ከፍተኛ ፍርድ ቤት 15ኛ የወንጀል ችሎት አቶ መላኩ ፈንታና ገብረዋድ ወልደ ጊዮርጊስን ጨምሮ 18 ተከሳሾች በተካተቱበት አንደኛው መዝገብ ላይ ብይን ሰጠ። በዚህ ክስ መዝገብ የፌዴራል ስነ ምግባርና ፀረ ሙስና ኮሚሽን አቃቤ ሕግ የቀድሞው የኢትዮጵያ ገቢዎችና ጉምሮክ ባለስልጣን ዋና ዳይሬክተር የነበሩትን አቶ መላኩ ፈንታ ላይ አምስት የሙስና ክሶች ነው የመሰረተው። ምክትላቸው በነበሩት ገብረዋድ ወልደ ጊዮርጊስ በተመሳሳይ ሰባት ክሶችን ጠቅሶባቸዋል። ኮሚሽኑ እንደ ክስ መዝገቡ አቶ መላኩ ፈንታ ስልጣናቸውን ተጠቅመው የግብረዋጅን በመጣስ ህገወጥ የግብር ይግባኝ ሰሚ ኮሚቴ ማቋቋም፣ ሐዋስ አግሮቢዝነስ ኃላፊነት የተወሰነ የግል ማህበር የተጣለበትን 22 ሚሊዮን ብር በላይ የሚሆን ገቢ ለመንግስት እንዳያስገባ አድርገዋል የሚለው ተጠቅሷል። በዚህ ወንጀል አቶ መላኩና አቶ ገብረዋደን ጨምሮ ስምንት ተከሳሾች መሳተፋቸውም ተመልክቷል። የተቋቋመው ህገወጥ ኮሚቴ የአማቶ ኢትዮጵያ የተባለ የንግድ ድርጅት ባለቤት አቶ አህመድ አብዱላይ የተጣለባቸውን 48 ሚሊዮን ብር ግብር እስከ ወለዱ በአቋቋሙት ህገወጥ ኮሚቴ እንዳይሰበሰብ አድርገዋል በሚል ወንጀል ኮሚሽኑ በአቶ መላኩ ላይ ክስ መስርቷል። ኮሚሽኑ አቶ ገብረዋድ አልማ ፋርምስ ኃላፊነቱ የተወሰነ የግል ማህበር ከሐምሌ 1996 እስከ ሰኔ 2000 ባለው የግብር ዘመን ይከፍል የነበረውን 7.9 ሚሊዮን ብር ወደ 487 ሺ ብር ዝቅ እንዲል አድርገዋል የሚለውን ጠቅሷል። በክሱ የፌዴራሉ ከፍተኛ ፍርድ ቤት 15ኛ የወንጀል ችሎት በመዝገቡ የሰው ምስክርና የሰነድ ማስረጃዎችን ተከታትሎ ማጠናቀቁን ተከትሎ ዛሬ ብይንም ሰጥቷል። አቶ መላኩ ፈንታ ከተመሰረተባቸው የሙስና ወንጀል ክሶች በሁሉም ይከላከሉ ሲባል፣ አቶ ገብረዋድ ወልደ ጊዮርጊስ ከተመሰረተባቸው ሰባት ክሶች በሁለቱ ነፃ ሲወጡ በአምስቱ ክሶች ይከላከሉ ተብሏል። በመዝገቡ ከተጠቀሱ ተከሳሾች መካከል አምስቱ መከላከል ሳያስፈልጋቸው ሲያደርጋቸው በነፃ እንዲሰናበቱ ችሎቱ ትዕዛዝ ሰጥቷል። ተከሳሾቹ የመከላከያ ምስክር ለማሰማት እንዲረዳቸው መግለጫ ለማቅረብ ችሎቱ ለሰኔ 15 ቀን 2008 ዓ.ም ተለዋጭ ቀጠሮ ይዟል። ይህ ኢቢሲ ነው። የሰባት ሰዓቱ ዜና በዚያ አብቅቷል። ከዜናዎቹ ጋር አንተነህ ደምሰው ነበርኩኝ። ተናስጥልኝ።